ጤና ይስጥልኝ እንደምናመሻችሁ የተከብራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የአዲስ አበባ ከተማ አስተዳደር የ2018 ዓ ም የማኅበረሰብ አቀፍ የጤና መድን ያባለት ምዝገባን እስከ ህዳር 30 ድረስ እንደሚያደርግ አስታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ የኃይል እርምጃ እንደሚወስዱ አስጠነቀቁ። ከዜናዎቹ ጋር አልጋነሽ ተካ ነኝ። አብራችን ቆይ። ወደ ዜናዎቹ አልፋለሁ። መንግስት የኪነ ጥበብ ዘርፍ ለሀገር ግንባታ ያለውን አስተዋጽኦ በመገንዘብ ልዩ ትኩረት መስጠቱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ተናገሩ። የከተማ አስተዳደሩ በ24 ሺህ ካሬ ላይ ያስገነባው አዲስ የሲኒማ ኮምፕሌክስ ተመርቆ ስራ ጀምሯል። ሕይወት አበበ ዝርዝር አላት። የሀገር ባህልና እሴትን ለመግለጽ ሁነኛ መሳሪያ ነው ኪነ ጥበብ። ኢትዮጵያ ደግሞ እምቅ ባህላዊ እሴቶች ያሏት ሀገር መሆኗ ለኪነ ጥበብ ዘርፉ ምቹ ያደርጋታል። የአዲስ አበባ ከተማ አስተዳደርም በ24 ሺህ ካሬ ላይ ያስገነባው የአዲስ ሲኒማ ኮምፕሌክስ ለኪነ ጥበብ ዘርፉ የተሰጠው ትኩረት ማሳያ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ሲኒማ ያለውን ከፍተኛ ተጽዕኖ ፈጣሪነት በመጠቀም የኪነ ጥበብ ባለሙያዎች ብሔራዊ መግባባት ላይ እንዲሁም ትውልዱ ሀገር ወዳድ እንዲሆን መስራት እንዳለባቸው ጥሪ አቅርበዋል።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 መንግስት በዚህ ደረጃ ለዚህ ዘርፍ ይሄን ያክል ትኩረት የሚያደርግ ከሆነ እኛ ደግሞ ይሄን ምቹ ሁኔታ በመጠቀም ብዙ ስራ መስራት ይጠበቅብናል። የሰለጠኑ ሀገራት ስልጣኔያቸውንና ባህላቸውን ለዓለም ከሚያስተዋውቁበት መሳሪያዎች መካከል አንዱ ኪነ ጥበብ መሆኑን የተናገሩት ደግሞ የፊልምና ቲያትር ባለሙያዎች ናቸው። ሆኖም ግን እንደ ሀገር ያለንን እምቅ ባህላዊ እሴትና ታሪክ ለሀገር ግንባታ መጠቀም ላይ ክፍተት መኖሩን አንስተው ዘርፉ እንዲነቃቃ የሚያስችል መሆኑን አብራርተዋል። ኪነ ጥበብን ከማሳደግም አልፎ ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። እንዲህ ያለው ነገር በመንግስት ደረጃ መሰራቱ በጣም ተስፋ የሚሰጥ ነው። ራሱ ኪነ ጥበብ መሳሪያ ያልያዘ ተዋጊ ነው። ለሀገርም እድገት ይሆናል። ህዝቦችንም ማነቃቅቶ አንድ ለማድረግ ይሆናል። የምንሰራቸው ስራዎችንም ደግሞ ሳንቸገር የፊልም ቤት ማነስ ስለነበረ በፊት አሁን ሳንቸገር ብዙ ፊልሞችን ለማስመረቅም ይሆናል። መድረኮችም ካሉት እንደዚህ የመድረክ ስራዎችንም በሰፊው ለመስራት ያገለግላል ብዬ አስባለሁ። አዲስ አበባ ሰንጋተራ አካባቢ የተገነባው አዲስ ሲኒማ ኮምፕሌክስ ባለ 15 ወለል ሲሆን 887 አዋቂዎችንና 592 ህጻናትን የመያዝ አቅም ያላቸው ሁለት የሲኒማ አዳራሾችን ጨምሮ የስዕል አውደ ርዕይ እና ሌሎች አገልግሎቶችን መስጠት የሚያስችል ነው። የአዲስ አበባ ከተማ አስተዳደር የ2018 ዓ ም የማህበረሰብ አቀፍ የጤና መድን የአባልነት ምዝገባን እስከ ህዳር 30 2018 ዓ ም ድረስ እንደሚያደርግ አስታውቋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንዳሉት ምዝገባው በሁሉም ክፍለ ከተማዎች በሚገኙ ጤና ጣቢያዎች ለነባር አባላት እድሳትን፣ ለአዲስ አባላት ደግሞ ምዝገባን ያከናውናል። በ2017 በጀት ዓመት በጤና መድህን የተመዘገቡ የከተማዋ ነዋሪዎች 2.5 ሚሊዮን የደረሱ ሲሆን 2.83 ሚሊዮን አባላትና ቤተሰቦቻቸው በመንግስት ጤና ጣቢያዎችና ሆስፒታሎች ታክመዋል። ከማህበረሰቡ 480 ሚሊዮን ብር ወጪ የተሰበሰበ ሲሆን መንግስት ደግሞ 1.3 ቢሊዮን ብር ድጎማ መክፈሉን የቢሮ ኃላፊው ተናግሯል። በ2018 ዓ.ም ደግሞ አባላቱን 2.7 ሚሊዮን ለማድረስ ማቀዱም ነው የተገለጸው። ራስንና ቤተሰብን ካልታሰበ የሕክምና ወጪ ለመታደግና አመቱን ሙሉ ያለገደብ በመንግስት ጤና ተቋማት ለመታከም የጤና መድን አባልነት ምዝገባን በተሰጠው ሁለት ወራት ውስጥ ነዋሪዎች እንዲመዘገቡ የአዲስ አበባ ጤና ቢሮ ጥሪ አቅርቧል። የመክፈል አቅምን ያገናዘበ የጤና መድን አባልነት ክፍያ መተግበሩንም ነው የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ ያሳወቁት። በአጠቃላይ የክፍያ ዝርዝር ሁኔታውን ስንመለከት በጣም ከፍተኛ ገቢ ያላቸው የማህበረሰብ ክፍሎች አመታዊ መዋጫቸው 10500 ብር ሲሆን፣ ከፍተኛ ገቢ ያላቸው 6900፣ መካከለኛ ገቢ ያላቸው 2000፣ ዝቅተኛ ገቢ ያላቸው ከዚህ በፊት የሚከፍሉትን ምንም አይነት ጭማሪ ሳይደረግ 1500 እና በጣም ዝቅተኛ የሆኑ መክፈል አቅም የሌላቸው የማህበረሰብ ክፍሎችን አዋጁ ላይ እንደሚደነግገው የደሃ ደሃን በመንግስት የሚሸፈን ይሆናል ማለት ነው። ይህም እንግዲህ የገቢ መጠናቸውን ያማከለ ነው። ሪፖርተራችን ሳራ ሳህለ ስላሴ እንደዘገበችው የመድኃኒት ተደራሽነትን ለማሻሻል እየተሰራ መሆኑ የተገለጸ ሲሆን ተመዝጋቢዎች ለማህበረሰብ አቀፍ የጤና መድን ምዝገባ ሲመጡ የነዋሪነት መታወቂያ፣ ነባር ከሆኑ ደግሞ የጤና መድን ካርድ እንዲሁም የከፈሉበትን የባንክ ደረሰኝ ይዘው መምጣት ይጠበቅባቸዋል። የመድኃኒት አጠቃቀማችንና የቁጥጥር ስርዓታችንን እያዘመንን ሄደናል ኮሚኒቲ ፋርማሲም እንዲኖረ አቬል በማድረግ እና ከከነማ ፋርማሲ ጋር ውላችን እንደተጠበቀ ስለሆነ የከነማ ፋርማሲም በዚህ ዓመት የጅምላ አስመጭነቱን ፍቃድም ስላገኘ ከእነሱ ጋር የምናገኘው የመድኃኒት አይነቶችም ከዚህ በፊቱ ከምናገኘው ይጨምራል ብለን እንጠብቃለን። ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸውን ወጣቶች ወደ ስራ ለማስገባት እድል የፈጠረ መሆኑን በዘርፉ የተሰማሩ ስራ ፈጣሪዎች ገልጿል። ይህ ሂደት ለማኒፋክቸሪንግ ኢንዱስትሪ መስፋፋትም አጋዥ መሆኑ ነው የተገለጸው። መሐመድ ረህማቶ ዝርዝራለው። ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸውን ወጣቶች ተጠቃሚ እያደረገ እንደሚገኝ ከዩኒቨርሲቲ ተመርቆ በዘርፉ የተሰማራው ዘላለም እንዳለው ይገልጻል። ይሄ ሀሳብ በሀሳብ ደረጃ ገና በወረቀት በዲዛይን ደረጃ ካለው አንስቶ እስከ ኮሜርሻላይዝ ተሽጦ ገንዘብ ማግኘት እስከሚችል ድረስ ሰፊ ድጋፍ ሰጥቶናል። እንግዲህ ከአንድ ዓመት ከምናምን በፊት ነው እዚህ እዚህ ተቋም ውስጥ የገባ ነው። እዚህ ተቋም ከገባም በኋላ የሶፍት ስኬል እና የሀርድ ስኪል ስልጠና ነው ስናገኝ የነበረው። ቴክኖሎጂን ተጠቅመው ባለው የሀገራችን ክፍተትን አይቶ እሱን ችግር መቅረፍ ማለት እራስን መጥቀም ነው፣ ሀገርን መጥቀም ነው፣ ኢኮኖሚን መጥቀም ነው። ብዙ ነገር ነው እንግዲህ የሚፈተው ማለት ነው። አንድ ስራ ፈጣሪ ስራ ሲፈጠር ወጣት ዘላለም ከጓደኛው ጋር ያበለጸገው ዘመናዊ የመስኖ ቴክኖሎጂ ፈጠራ ወደ ስራ መግባቱንና ጠቀሜታውን ይናገራል። ኢትዮጵያ ሶማሌ ክልል አካባቢ ተሞክሮ አሁን ምርት ወደ መሰብሰብ ደረጃ ደርሷል። በዚህ ቴክኖሎጂ ሌላው ደግሞ አፋር ክልል ጭፍራ የሚባል ቦታ ልዩ ስሙ ጭፍራ የሚባል አካባቢ ተተግብሮ ከእንግዲህ አንድ ወር ሁለት ወር ሆኗል። አሁን አገልግሎት እየሰጠ ነው ማለት ነው። ስለዚህ ሁለት ቦታ አፋርና ሶማሌ ክልል ተግባራዊ ሆኖ ውጤታማነቱም ተሞክሯል ማለት ነው። እስከ 10 ኪሎ ሜትር ስፋት ያለውን ወይም ደግሞ እስከ አንድ ሺህ ሄክታር ስፋት ያለውን እርሻ አንድ ቦታ ሁነን መቆጣጠርና መከታተል የሚያስችለን ነው። አላግባብ የሆነ የማዳራ ፍጆታን ይቀንሳል ማለት ነው። ሌላው የውሃ ነው። ከፍተኛ የሆነ የከርሰ ምድር እንዲሁም የገጸ ምድር ውሃ እጥረት ያጋጥማልና ዝም ብለን በዘለምዶ ውሃ ከማጠጣት ይልቅ የሚያስፈልገውን ውሃ በሚያስፈልገው ድግግሞሽ ማጣጣት መቻሉ በጣም ከፍተኛ ጥቅም ይሰጠናል ማለት ነው። ይሄን እንግዲህ በጥናት በተደገፈ ውጤት ስናየው እስከ 30 ፐርሰንት ምርትን የማሳደግ እንዲሁም እስከ 50 ፐርሰንት ደግሞ የውሃ ፍሰትን፣ አላግባብ የሆነ ፍሰትን የማዳን ጥቅም ይሰጣል ማለት ነው። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከመደበኛ ስልጠናው ባሻገር በክህሎት ስልጠና ልማት ዘርፍ የፈጠራ ሀሳብ ላላቸው ምቹ ሁኔታን በመፍጠር ለማኑፋክቸሪንግ ኢንዱስትሪ ዘርፍ እገዛ እያደረገ እንደሚገኝ ምክትል ዋና ዳይሬክተሯ ጸዳለ ተክሉ ገልጸዋል። የቴክኒክና ሙያ ተቋማት ደግሞ የቴክኖሎጂ መፈልፈያ እንዲሆኑ፣ የሀሳብ መጎልበቻ እንዲሆኑ፣ የፈጠራ ማበረታቻ ቦታዎች እንዲሆኑ ለማድረግ በአደረጃጀት ደረጃ ምቹ ሁኔታ ተፈጥሯል። ከዛ በዘለለ ደግሞ እንደ ሀገር ከስራና ክህሎት ሚኒስቴር ጋር በጋራ በመሆን የስኪል ኢትዮጵያ የሚል ፕሮግራም ጀምረን ላውንች አድርገን ኦልሞስት አሁን ሁለተኛ ዓመታችንን እናስቆጥራለን። በዛም ሂደት ባለፈው በመደበኛው በመጀመሪያው ዙር ላይ ከገቡት ተሳታፊዎቻችን ወደ ሰባ አምስት ቴክኖሎጂ ነው እንዲፈጠሩ የተደረገው። እነዚህ ሰባ አምስት ቴክኖሎጂዎች ሀገር የሚያሳድቁ ናቸው። በማኒፋክቸሪንግ ዘርፍ ላይ ያለብን ጉድለት ይታወቃል። እንደ ሀገር ኢንዱስትሪላይዜሽኑ ላይ ብዙ መስራት አለብን እንላለን። በተለይ በተለይ ደግሞ መንግስት ካስቀመጣቸው የትኩረት መስኮች ብለን የምንጠራቸው አምስቱ ሴክተሮችን የሚደግፉ ሆኖ ያገኘ ናቸው። መንግስት ለቴክኖሎጂ ፈጠራ የሰጠው ትኩረት ሰፊ ፋይዳ እንዳስገኘም ምክትል ዋና ዳይሬክተሯ ይገልጻሉ። የኖሌጅ ሽግግሩ የስኪል ሽግግሩ ቀላል አይደለም። የመተባበር በቅንጅት የመስራት ባህልም እያዳበርን መተናል የፋይናንስ ተቋማትንም ወደዚህ እንጌጅ የማድረግ በትብብር የመስራት ባህሎችን እያዳበርን ያለ ነው። በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት አማካኝነት የተፈለፈሉ የቴክኖሎጂ ፈጠራ ስራዎች አብዛኛዎቹ ወደ ኢንተርፕራይዝነት እየተሸጋገሩና ምርት ለመጀመር እንቅስቃሴ ላይ እንደሚገኙም ተገልጿል። በአማራ ክልል በምዕራብ ጎጃም ዞን የውባ በሽታ ስርጭትን ለመቆጣጠር በቅንጅት እየተሰራ መሆኑን የዞኑ ጤና መምሪያ ገለጸም። የወባ በሽታ ወረርሽኝ በስፋት ከሚከሰትባቸው አካባቢዎች መካከል የምዕራብ ጎጃም ዞን አንዱ ሲሆን የበሽታው ስርጭት በህብረተሰቡ ላይ የከፋ ጉዳት እንዳያደርስ የመከላከል ስራዎች እየተሰሩ መሆናቸውም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። በአማራ ክልል የወባ ወረርሽኝ በስፋት ከሚከሰትባቸውና ከሚስፋፋባቸው አካባቢዎች መካከል የምዕራብ ጎጃም ዞን አንዱ ሲሆን በፍኖተሰላም ጤና ጣቢያ የወባ ሕክምና ሲከታተሉ ሀሳባቸውን የሰጡ የአካባቢው ነዋሪዎች በተለይ አሁን በምንገኝበት ወቅት የወባ ወረርሽኝ የሚስፋፋበት በመሆኑ በየአመቱ በዚህ ወቅት ለበሽታው እንደሚጋለጡ ይናገራሉ። ህፃኑ ካሞቢ ነው እንደምታውትም ወባ በጣም የኛ አሁን ልጁ በተደጋጋሚ ሁሌም ታሟለች አይደለም። ከጤና ጣቢያ አልፎ ወደ ሆስፒታል ሪፈራ ጽፌ የሆነ የሚቻለውን ታክል ቢዲ ኮስ ተጠቅሎበት የቆየ እኔም አሁን በጣም እየሰጋው ነው ያለው። በፍኖተ ሰላም ጤና ጣቢያ የህብረተሰብ ጤና አደጋዎች መቆጣጠር ተጠሪ ባለሙያ ፈንታውን ታደለ በበኩላቸው በጤና ጣቢያው ባለፉት ሶስት ወራት የወባ ምርመራ ከተደረገላቸው ሰዎች መካከል 652 ሰዎች በሽታው እንደተገኘባቸው ተናግረዋል። ይህ የህሙማን ቁጥርም ታዲያ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ቢሆንም ስርጭቱ ሊጨምር እንደሚችል ገልጸዋል። በዚህ ሶስት ወር ውስጥ ወደ 4461 ሰዎችን ነው የወባ ምርመራ ይመረመር። በዚህ በጤና ጣቢያው ውስጥ ማለት ነው። ከነዚህ ውስጥ ወደ 652 የወባ ህሙማን በሶስት ወር ውስጥ አግኝተናል ማለት ነው። ጥቅምት ላይ ሊጨምር ስለሚችል እኛም የተሻለ አካባቢ ቁጥጥር ስራ ላይ የምንሰራበት ነገር ይኖራል። አካባቢው ለወባ ትንኝ መራቢያ ምቹ በመሆኑ የአካባቢ ቁጥጥር ስራዎችን በተቻለ መጠን እያከናወኑ እንደሚገኙም ነዋሪዎች ተናግረዋል። ለበሽታው ስርጭት መስፋፋት እንደ ዋነኛ ምክንያት ያነሱት ግን በዞኑ የአጎበር ስርጭት የሚሆን የኬሚካል ርጭት በአግባቡ አለመከናወኑ ነው ይላሉ። አሁንም መንግስት ይህን በማድረግ በኩል ሚናውን እንዲወጣም ይጠይቃሉ። አጎበር የቀደማ አለ እና ስላረጀ ሊያስቀር አልቻለም። ስለዚህ አሁን መንግስት አጎበሬ ላክልን። እኛም በእኛ በጉልበታችን ማምጣት በጤናዋች በኩል ቀስቀሰን፣ ህዝብ መስራት እንችላለን። መንግስት እንደንትናይቶ በቃ ርጭት ቢሰጠው አሪፍ ነበር ነው። እንዳጠቃላይ በዞንም ባለፉት ሶስት ወራት ቁጥራቸው 15 ሺህ የሚጠጉ ዜጎች የወባ በሽታ ተገኝቶባቸው ሕክምና ማግኘታቸውን የገለጹት ደግሞ የምዕራብ ጎጃም ዞን ጤና መምሪያ ኃላፊ ኤፍሬም ክፍሌ ናቸው። በዞኑ የበሽታውን ስርጭት ለመቀነስም በዚህ ዓመት በተሻለ መልኩ ለበሽታው ይበልጥ ተጋላጭ ለሆኑ አካባቢዎች የአጎበር ስርጭት ስራ መከናወኑን ተናግረዋል። ወንበርማ ላይ ወደ 8 የሚደርሱ የአልጋ አጎበሮችን እያሰራጨ ነው የምንገኝ ደንበጫ ላይ ደግሞ ኦልሞስት ወደ ሃምሳ ሁለት ሺህ የሚደርሱ አጎበሮች ለማህበረሰቡ በተለይ ደግሞ ቅድሚያ ለሚሰጣቸው የህብረተሰብ ክፍሎች ቅድሚያ የሚሰጣቸው የህብረተሰብ ክፍሎች ለሕፃናትና ለነፍሰ ጡር እናቶች ለአጥቢ እናቶች በዛ መንገድ ተደራሽ ለማድረግ ጥረት እየተደረገ ነው ያለ። የወባ መከላከያ የኬሚካል ርጭት በማድረግ ረገድም የበሽታው ስርጭት ከሚሰፋባቸው የዞኑ አካባቢዎች መካከል አንዱ በሆነው በቡሬ ዙሪያ ወረዳ የርጭት ስራ እየተከናወነ መሆኑን ያስታወቁት ኃላፊው፣ በጤና ተቋማት ለወባ በሽታ ምርመራ እንዲሁም ለህክምና አገልግሎት የሚውሉ ግብአቶችን የማሟላት ስራዎችም ቀድመው ሰርተዋል ብለዋል። ከባለፈው አመት በተለየ ሁኔታ የወባ ግብአቶችን በሙሉ ሙሉ በሙሉ ተደራሽ ለማድረግ ጥረት አድርገናል። በዚህ በጀት ዓመት አሁን በእኛ ዞን ላይ በሀምሳ አንዱም ጤና ጣቢያዎች፣ በሁሉም ጤና ኬላዎች፣ በሁሉም ሆስፒታሎች ላይ ለወባ ህክምና አገልግሎት የሚውል ሁሉንም መድኃኒቶች እንደዚሁም ደግሞ የህክምና መሳሪያዎችን ተደራሽ ለማድረግ ጥረት ያደረግንበት ሂደት ነው ያለ፣ የአካባቢ ቁጥጥር ስራዎችም ማህበረሰቡን በማሳተፍ ተጠናክረው ይቀጥላሉም ተብሏል። የምግብና ስርዓተ ምግብ አለመመጣጠን በማህበረሰቡ ላይ የሚያስከትለውን ጉዳት ለመቀነስ በትኩረት መስራት ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኦሞር ተናገሩ። ርዕሰ መስተዳድሯ በክልሉ በምግብና ስርዓተ ምግብ ምክር ቤት እየተከናወኑ የሚገኙ ስራዎችን በገመገሙበት እንዳሉት ያልተስተካከለ ስርዓተ ምግብ የጤና ስጋት ከመሆን አልፎ ለከፍተኛ ማህበራዊና ኢኮኖሚያዊ ችግር ይዳርጋል። ማህበረሰቡ ጤናማ የአመጋገብ ባህል እንዲያዳብርና ና ምርታማ ዜጋ ለማፍረት ታስቦ በክልሉ የምግብና ስርዓተ ምግብ ምክር ቤት ተቋቁሞ እየተሰራ መሆኑንም ርዕሰ መስተዳድሯ ተናግሯል። ስራችን ሚፍታህ አብዱል ቃድር እንደዘገበው የምግብና ስርዓተ ምግብ መዛባት ህጻናትን ለመቀንጨርና ለመቀጨጭ እንዲሁም ለአካልና ለአዕምሮ እድገት ውስንነት እንደሚዳረግም ተገልጿል። ችግሩን ለማቃለል ማህበረሰቡ የተመጣጠነ ምግብ ተጠቃሚ እንዲሆን ማስቻል እንደሚገባም ነው ርዕሰ መስተዳድር አለሚት ሞድ የተናገሩት። ትምህርት ቤቶች ላይ ህጻናት ላይ የሚገባ ስርዓት፣ በቤት ደግሞ ሴቶች በጓሯቸው የማትሩፋት የምንለው እሱ ነው ጓሮ ላይ አትክልቶች፣ ፍራፍሬዎች መኖራቸው ዶሮ፣ ፍየል። ከዛ ደግሞ ወደ ቤተሰብ ስንሄድ የቤተሰብ ያመጋገብ ስርዓት የምንቀይርበት ህጻናቶቹ ከአካባቢ በሚገኙ ምግቦች ተመግቦ የራሳቸውን ከበሽታ የመከላከሉ ስራ፣ ብታመሙ ደግሞ አባት ሳትጠብቅ ከራሷ ገንዘብ አውጥታ ልጁን ማሳከም የምትችልበት ሁኔታ እንዲፈጠር በትኩረት ከሰራንበት ገጠር ላይ በጣም ወደ ውጭ ዜና አልፈናል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ የኃይል እርምጃ እንደሚወስዱ አስጠንቅቋል። የትራምፕ የሰላም እቅድ ሙሉ በሙሉ ተግባራዊ መሆኑ አጠራጣሪ መሆኑም እየተገለጸ ነው። በሌላ በኩል ስፔንና ደቡብ አፍሪካ እስራኤል በጅምላ ጭፍጨፋ ልትጠየቅ ይገባል ሲሉ ተደምጧል። በላይ በቀለ ትንታኔ ያለው በሕይወት ከሌሉ ታጋቾች ጋር ተያይዞ የተነሳ ውዝግብ ቁልፍ የተባሉ የሰላም እቅዱ ነጥቦች ገና ባልተፈቱበት ሁኔታም አሁን የታየው የሰላም ተስፋ ተመልሶ እንዳይጨልም ስጋት አሳድሯል። ትላንት ሐማስ በሕይወት የሌሉ 28 የታጋች አስክሬኖች በሙሉ መመለስ ሲገባው አራት ብቻ ልኳል በሚል የተፈጠረውን ውዝግብ ሌሊቱን አራት ተጨማሪ አስክሬን ልኮ ለማርገብ ሞክሯል። በእርግጥም እስራኤል የራፋ ማቋረጫዎች ተዘግተው እንደሚቆዩ ያወጣችውን መግለጫ ልታዘገይ ተገዳለች። ከትላንት በስቲያም ሻርሜል ሼክ ላይ ታላላቅ ስምምነቶች እንዲደረሱ ማድረግ ልማዴ ነው ሲሉ የተሰሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማግስቱ ዋሽንግተን ላይ ሐማስ ትጥቅ ካልፈታም እኛው ራሳችን በግድም ቢሆን እናስፈተዋለን በማለት ሲዝቱ አምሽተዋል። ይሄ የፕሬዝዳንቱ አባባል ምናልባትም ለጊዜውም ቢሆን የጥይት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 አሜሪካም ከሌሎች የአረብና ዓለም አቀፍ አጋሮቿ ጋር በመሆን እንደምታዋቀር ሲገልጽ፣ ተኩስ አቁም ካልተከበረና ሐማስና ሌሎች ታጣቂ ቡድኖች መሳሪያ ካልጣሉ ተፈጻሚ ሊሆን አይችልም ብለዋል ታዛቢዎቹ። ሐማስ በቀጥታም ሆነ በተዘዋዋሪ በወደፊቱ ጋዛ ምንም አይነት ሚና አይኖረውም እየተባለ እንዴት ትጥቅ ሊፈታ ይችላል በማለት ይጠይቃሉ። ይህ በእንዲህ እንዳለ እስራኤል በጋዛ ፈጽማለች ላሉት የጅምላ ጭፍጨፋ ልትጠየቅ ይገባል እያሉ ናቸው። ስፔንናም ደቡብ አፍሪካም በጋዛ ተኩስ አቁም ተደረሰ ማለት እስራኤል የሰራችው ጥፋት ተሻረ ማለት አይደለም ብለዋል። ሀገሮቹ በዓለም አቀፍ የወንጀል ችሎት ከዚህ ቀደም የተከፈተው ፋይል እንደገና ተንቀሳቅሶ የጭፍጨፋው ዋነኛ ተዋንያን ለፍርድ ሊቀርቡ እንደሚገባም ሲኤንኤን እንደዘገበው